ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ በተቃዋሚ ስም የሚንቀሳቀሱትን ፓርቲ ተወካዮችን ሊያነጋግሩ ስለመሆኑ ሰማ። ይሁን እንጂ አንዳንድ የፓርቲ አመራሮች ግብዣቸውን ውድቅ አድርገውባቸዋል ተብሏል። ቀዳሚው መረጃችን ነው። ብልጽግና ሰዎችን በምርመራ ወቅት የሚያሰቃይበትና የሚደበድብበትን ፍቃድ የሚሰጠውን ሕግ አወጥ። ከወራት በፊት ቶርቸር አናደርግም በሚለው ሐሰተኛ ንግግራቸው መነጋገር የነበሩት ጠቅላይ ሚኒስትሩ ባሳለፍነው ዓመት ለፓርላማ የላኩት የማሰቃያ አዋጅም ጸድቆላቸዋል። ተጨማሪውን ይዘናል። የፖሊስ ኮሚሽነሩ ከኃላፊነታቸው መነሳታቸው ታወቀም። የፖሊስ አባላት ከእርሳቸው መመሪያ እንዳይቀበሉም ትእዛዝ ተላልፎላቸዋል ተብሏል። ዝርዝሩን ይዘናል። የብልጽግና ሚራክል እድገት ባለባት ሀገር ውስጥ በአንድ ወረዳ ብቻ 35000 ዜጎች ለረሃብ ተጋለጡ። የራሱ የብልጽግናው መንግስት አስተዳደር የሞት አደጋ ተደቅኗል ሲልም አሳውቋል። ሰሙት አላችሁም። ከአዲስ አበባ ስለእስራኤል ኢራኑ ጦርነት መግለጫ ተሰጥቷል። እስራኤል በኢራን ላይ የከፈተችው ጦርነት ፍትሃዊና ራስን የማዳን ተልእኮ ሆኖ ሲሉም አምባሳደሩ ተናግሯል። እንቀኘዋለን ይህ በእንዲህ እንዳለ አሜሪካ በእስራኤሉ የኢራን ዘመቻ ላይ የተሳተፈች ስለመሆኑ ያመኑት ፕሬዝደንት ዶናልድ ትረምፕ እጅ ስጥ ብለዋል። የአሜሪካው ፕሬዝደንት አያቶላ ኻሜኔ የት እንደተደበቅ እናውቃለን ሲሉም አክሏል። ኢራን በበኩሏም የቴህራንና የሃይፋይ ነዋሪዎችን ለቃችሁ ውጡ የሚል ማስጠንቀቂያ አስተላልፋለች። ሌላኛው መረጃችን ነው። በኢትዮጵያ ለመርማሪዎች ሰዎችን የማሰቃየት ስልጣን በተሰጠበት ቀን በኬንያ ደግሞ በመርማሪዎች እጅ እያለ ህይወቱን ባጣ አንድ ዜጋ ምክንያት የፖሊስ አዛዡ ኃላፊነታቸውን መልቀቃቸው ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። በልጽግና ሰዎችን በምርመራ ወቅት የሚያሰቃይበትና የሚደበድብበትን ፈቃድ የሚሰጠውን ሕግ አወጣም። ከወራት በፊት ቶርቸር አናደርግም በሚለው ሐሰተኛ ንግግራቸው መነጋገሪያ የነበሩት ጠቅላይ ሚኒስትሩ ባሳለፍነው ዓመት ለፓርላማ የላኩት የማሰቃያ አዋጅም ጸድቆላቸዋል። በእስር ቤት ውስጥ ሰዎችን መግደል፣ ከቤታቸውና ከተለያዩ ቦታዎች ጭንብል በለበሱ ሰዎች አፍኖ በመውሰድ ጨለማ ቦታዎች ውስጥ በማክረምና በማሰቃየት መልቀቅ፣ ገድሎ አስከሬን ለቤተሰብ አለመስጠት፣ ሰዎችን ከነነፍሳቸው ማቃጠል ወዘተም በብልጽግናው መንግስት ባለፉት ዓመታት የተፈጸሙ ተግባራት ሆነው በመንግስት የመገናኛ ብዙሃንና በራሱ በሰብአዊ መብቶች ኮሚሽንና በሌሎች ማዕከላት ሲገለጽ ስለመቆየቱ የሚታወቅ ነው። ሰዎችን ከአስከሬን ጋር ማሰር በመቃብር ስፍራ ማሳደርን ጭምር ዛዙ የማሰቃያ መንገድ መሆኑን በፍርድ ቤት የቀረቡ የፓርላማ አባላት ሲናገሩ እንደነበር አይዘነጋም። እንዲህ ያሉትን የማሰቃያ ተግባራትን አሁን በህግ እንዲፈቀዱ ያደረገው የብልጽግና አገዛዝ ዜጎች በምርመራ ወቅት ከመግደል በመለስ ያለው ነገር እንዲፈጸምባቸው የሚያዘውን ህግ በፓርላማ አውጥቷል። በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይለም ቶርቸር ቢፈጽም ኢሰብአዊ የሆነ አያያዝ ቢፈጸምበት በዛ ሰው ላይ አይጠየቅም ማለት ነው። የብልጽግናው መንግስታችን ፖለቲከኞችን ጋዜጠኞችንና ሌሎችንም ለማሰቃየት አካል ለማጉደልና መሰል ጥቃቶች ለመፈጸም የሚያስችለውን ይህንን ህግ የደገፉ የፓርላማ አባላት ደግሞም እንኳን ማሰቃየት መግደልም ተገቢ ነው ሲሉ ተደምጧል። ከመብቶች ሁሉ የላቀ ዋና መብት የሚባለው በህይወት የመኖር መብት ነው። ይህ መብትም ፍጹም አይደለም። ከፍተኛ ወንጀል ሲፈጽም ነፍሱን እንዲያጣ የሚደረግበት ህገ መንግስታችን አገዛዙ ሀገሪቱን ማስተዳደር ከጀመረበት ጊዜ አንስቶ በጦርነቶች ሰበብ ከተገደሉ ሚሊዮኖች በተጨማሪም ቤት ለቤት እየታደኑ ታስረው የተሰቃዩም አካል አጉድሎም ከስር የለቀቃቸው ሰዎች አያሌ መሆናቸው ሲነገር ቢቆይም ጠቅላይ ሚኒስትር አብይ አህመድ ግን ቶርቸር አናደርግም በማለት ከወራት በፊት መናገራቸው የሚዘነጋ አይሆንም። ላለፉት ስድስት ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም፣ በዚህ እኛ እንኮራለን። አሁን በሀገሪቱ መሪ እንዲህ ይካድ የነበር ቶርቸር በህግና በአዋጅ የተፈቀደ እንዲሆን ተደርጓል። ሰውን ሳትገድሉ የትኛውንም ነገር ማድረግ ትችላላችሁ የሚባሉት መርማሪዎች የጠረጠሩትን ሰው ገንዘብም ሆነ አካል የመንጠቅ ስልጣን በአዋጅ ተሰጥቷቸዋል። ምርመራ የሚያካሂዱ የህግ አካላት ከመግደል ውጭ ከለላ የሰጠነባቸው መንገድ በጣም እንደገና ቢታይ የሚል ሀሳብ ኦረዲ ከመግደል ውጭ ያሉትን የፈልገውን ነገር እንዲፈጽም እድል እየሰጠ ነው ነው በድ ላይ እየቀጠቀጠ ምርመራ አካሄዳለሁ ቢል መብቱ ነው ማለት ነው። የፓርላማ አባላቱ እንደገና ይታይ ብለው ቢጠይቁም ከመጽደቅ ያልተረፈው አዋጅ ሰዎችን ገድሎ በአህያ ጭኖ ሲያዘዋውር አጉር ለታየው የብልጽግናው አገዛዝ አካልን እስከ ማጉደል የሚደርስ ስልጣን የሚያገኝበትን መብትን በህግ አጽድጎታል። የጠላቸውንና የጠሉትን ዜጎች ንብረት ለመውረስ ወደኋላ አስር ዓመት ተመልሶ የመውረስ ስልጣንን የሚሰጠው ይህ አዋጅ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመቆጣጠር የወጣ አዋጅ የሚል ስም ተሰጥቶታል። በዚህም መሰረት ሽብርተኝነትን በገንዘብ ረድቷል በሚል የሚፈረድበት ግለሰብ እስከ ሀያ ዓመት በሚደርስ እስርና አንድ ሚሊዮን የሚደርስ ገንዘብ እንደሚቀጣም ያስቀምጣል የገንዘቡ ሁኔታ ደግሞ በወቅቱ የሚኖረው የዋጋ ንረትን ታሳቢ ያደረገ ይሆናል ይላል መንግስት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳያሰኝ አላለፈም ደሞዛችን እንዳለ ስታግኔት አርጎ ቆሞ ደሞዛችን ይሻሻል እያሉ ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው። ጠቅላይ ሚኒስትሩ በተቃዋሚ ስም የሚንቀሳቀሱትን የፖለቲካ ፓርቲዎች ተወካዮችን ሊያነጋግሩ መሆኑ ሰማም ይሁን እንጂ አንዳንድ የፓርቲ አመራሮች ግብዣውን ውድቅ አድርገውባቸዋል። የብልጽግናው ፕሬዝደንት በተለያዩ የሙያና የኅብረተሰብ ክፍሎች እየጠሩም መላ ኢትዮጵያ ሕዝብን የሚሰድቡበት መርሃ ግብር ቀጥለውበታል። እስካሁን ተቆራርጦ ለሕዝብ በቀረበው የባለ ሀብቶች የመምህራንና የኪነጥብ ባለሙያዎች መድረክ ላይ ኢትዮጵያውያን በመሪያቸው ክፉኛ ተሰድበዋል። በቀጣይም የሕክምና ባለሙያዎችን የፖለቲካ ፓርቲ ተወካዮችን ወዘተ እንደሚያነጋግሩ ይጠበቃል። በተለይም ተቃዋሚዎች የሚሏቸውን ግለሰቦች ለስብሰባ መጥራታቸውም ተሰምቷል። በቅርቡ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤን ተቃዋሚ በሚል ስም ሲሸልሙ የታዩት የፓርቲ ሰዎችም ለመወደሰ አብይ እንደሚታደሙ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ከነዚህ የፖለቲካ ፓርቲዎች ጋር ስብሰባ የጠሩት በወቅታዊ ጉዳዮች ዙሪያ ለመወያየት በሚል መሆኑም ነው የተነገረው። በፖለቲካ ፓርቲዎች የጋራ ምክር ቤት በኩል የውይይት ግብዣ የቀረበላቸው የፖለቲካ ፓርቲዎቹም እያንዳንዳቸው አራት አራት ሰዎችን እንዲመድቡ እድል እንደተሰጣቸውም የዋዜማ ዘገባ ያመለክታል። ሆኖም በውይይት መገኘት የማይፈልጉ ፓርቲዎች መኖራቸው ተመላክቷል። ከነዚህ ውስጥ በትግራዊ ጦርነት ወቅት ከጎኔ ስለምን አልቆማችሁም እያሉ የሚወቅሷቸው የነ ፕሮፌሰር መረራ ጉዲና ፓርቲ እንደሚገኝበትም ነው የተዘገበው። የውይይት ግብዣ ውድቅ ካደረጉ ፓርቲዎች መካከል ኦፌኮና ኦነግ እንደሚገኙበት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለዘገባ ምንጩ አረጋግጧል። የሀገሪቱ ሁነኛ የፖለቲካ ፓርቲዎች እንዲታሰሩ፣ እንዲገደሉ፣ ከሀገር እንዲወጡ ያደረጉት ጠቅላይ ሚኒስትሩም እንደ አብንና ኢዜማ ያሉ ጥቂት አጋሮችን ይዘው ተቃዋሚ ያለበትን ፖለቲካ አሜሪካ የሚያካሂዱ መስሎ መቅረብን እንደ ስልት እየተከተሉ ቀጥሏል። ከዚህ በፊት በቤተመንግስታቸው መንግስታቸው እነዚህን ተቋም የሚሏቸው ሰዎች ጠርተው ባወያዩባቸው የተለያዩ አጋጣሚዎች ወቅትም አብዛኞቹ እርሳቸውን በማወደስና ሰሯቸው የተባሉ ፋውንቴኖችና ተከሏቸው የተባሉ ዘፎችን እየጠቀሱ በማሞገስ ግማሽ ቀን ያሳለፉ ነበሩ። ይሁንና ኢህአፓን ወክለው በተለያዩ ስብሰባዎች ላይ የተገኙት ደስታ ጥላሁን ጠቅላይ ሚኒስትሩን አንድ ብር አልሰርቅም ሲሉ ይደመጣሉ። ስንት ሲሰርቁ ነው አንድ ብር የሚሞላው ፕሮጀክት አጥፍ ይዋጋለው ሲሉ፣ ስልጣን አለቅም ማለት ወትስነ ወይ ንጉስ ኖት ወይንስ ጠቅላይ ሚኒስትር ወዘተ የሚሉ ጥያቄዎችን በአንድ መድረክ ላይ በማንሳት መጠየቃቸውን ተከትሎ የደረሰባቸው መሳደድም የሚታወስ ሲሆን ከዛ በኋላም ከፖለቲካው እንዲወጡ ምክንያት እንደሆናቸው የሚዘነጋ አይደለም። የፖሊስ ኮሚሽነሩ ከኃላፊነታቸው መነሳታቸው ሰማ የፖሊስ አባላት ከእርሳቸው መመሪያ እንዳይቀበሉም ትእዛዝ ተላልፎላቸዋል ተብሏል። ፈረንጅ ምግብ አብሳይ በግላቸው እንደቀጠሩ ጭምር በብልጽግናው ፕሬዚዳንት የተነገረላቸውና በአሜሪካን ቤት እንደገዙ የሚጠቁሙ አቤቱታዎች በፓርቲያቸው አባላት ለጠቅላይ ሚኒስትሩ የቀረበባቸው የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞም የጸጥታ ተቋማትን እንዲመሩ የመደቧቸው ሰዎችን ማንሳትና ማሳሰር ላይ ናቸው። ሰሞኑን የክልሉ ሰላምና ሰላም እና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ መታሰራቸው ይታወቃል። አሁን ደግሞ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር የነበሩት ሽመልስ ቶማስ ከስልጣናቸው መነሳታቸው ተሰምቷል። የዘገባ ምንጮት ይግባ የክልሉ ፕሬዚደንት ጽህፈት ቤትና የፖሊስ ኮሚሽኑ ከስልጣን መነሳታቸውን ከመግለጽ በዘለለም በሕግ ስለመጠየቃቸው ያሉት ነገር እንደሌለ ጠቅሷል። የፖሊስ አመራሮች ከእርሳቸው መመሪያ እንዳይቀበሉ ትዕዛዝ እንደተሰጣቸው ግን ታውቋል። ኮሚሽነሩ ከሰሞኑ በአዲስ አበባ ከተማ በቁጥጥር ስር ከዋሉት የቀድሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ጋር ጥብቅ ግንኙነት እንደነበራቸውም ይነገራል። ከስልጣን ለመነሳታቸው ይህ ዋነኛ ምክንያት ስለመሆኑም ተገልጿል። ይህ በእንዲህ እንዳለ በእሳቸው ስፍራም የፖሊስ ኮሚሽነር መመደቡ ታውቋል። ኮሚሽነር ተስፋዬ ዴቢሶም የሲዳማ ክልል የፖሊስ ኮሚሽነር ሆነው ተሹመዋል። አዲሱ ኮሚሽነር በሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ውስጥ ሲሰሩ እንደነበርም ነው የተገለጸውም። የብልጽግናው ሚራክል እድገት ባለባት ሀገር በአንድ ወረዳ ብቻ 35000 ዜጎች ለረሃብ ተጋለጡ። የራሱ የብልጽግናው መንግስት አስተዳደር የሞት አደጋ ተደቅኗል ሲል አሳውቋል። ሰሞነኛው የብልጽግናው ፕሬዚደንት፣ በዋናነት ሌሎችም ሹማምንትም አጀንዳም ህዝብ አይኑን አልገልጣለን እንጂ እኛማ ሀገሩን አበለጸግ ነው የሚል ነው። በበርካታ ሚሊዮኖች ተፈናቃይ፣ ሌላ በርካታ ሚሊዮኖች እርዳታ ጠባቂ በሆኑባት ሀገር ጦርነት በየአካባቢው አገዛዙ ከፍቶ ይበልጥ እያወደማል በምትገኘው ምድር ሚራክል እድገት ላይ ነን ሲሉም ተሰምቷል። ዛሬም የዜጎች ጥያቄ ግን ወደ ቀያችን መልሱን፣ በኑሮ ውድነቱ መኖር አቃተን፣ ወዘተ የሚል ነው። የብልጽግናው ግኖ መንግስት ሰሞንኛ የበጀት ምላሽ ደግሞ በቀጣዩ አመትም ገና ከስኳርም፣ ከጮም፣ ከነዳጅም፣ ከሌሎች ፍጆታዎች ላይ ከፍተኛ ታክስን እንሰበስባለን፣ ይበልጥ ዋጋ ይጨምራል የሚል ሆኗል። የሆነ ሆኖ የብልጽግናው ሚራክል እድገት ባለባት ሀገር በአማራ ክልል ዋ ከምራ ዝቋላ ወረዳ ብቻ ሰላሳ አምስት ሺን የሚሻገሩ ዜጎች ረሃብ መጋለጣቸው ታውቋል። የወረዳው ዋና አስተዳዳሪ በአስቸኳይ ድጋፍ ካልተደረገም በቅርቡ የሞት ሪከርድ ይመዘገባልን ብለዋል። በዚህ ወረዳ ያሉ ዜጎች እርዳታ እንደሚያስፈልጋቸው የተገለጸው ባለፈው ዓመት መጨረሻ ቢሆንም ከመስከረም ወር ወዲህ ግን ዜጎቹ ድጋፍ እንዳላገኙ ነው የተገለጸው። ዜጎቹ ከተጋረጠባቸው አደጋ በዘላቂነት ለመታደግ በተደጋጋሚ ለዞንና ለክልል ሪፖርት ቢደረግም አጥጋቢ ምላሽ እንዳልተገኘም አክሏል። ዜጎቹ ከመስከረም ጀምሮ ድጋፍ ሳይደረግላቸው ቆይተው ባሳለፍነው ሳምንት ይላካል የተባለው ድጋፍም በነዳጅ ጥረት ምክንያት ሳይደርስ ቀርተዋል ሲሉ አስረድተዋል። ከአዲስ አበባ ስለ እስራኤልና ኢራን ጦርነት መግለጫ ተሰጥቷል። እስራኤል በኢራን ላይ የከፈተችው ጦርነት ፍትሐዊና ራስን የማዳን ተልእኮ ነው ሲሉም አምባሳደሩ ተናግሯል። እስራኤል በኢራን ላይ የሚነሳ አንበሳ በሚል ዘመቻ እያካሄደች ያለው ጦርነት ፍትሐዊና ራስን የማዳን ተልእኮ ነው ሲሉ የገለጹት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። እስራኤል በድንገት ኢራን ላይ ጥቃት ፈጽማ በሁለቱ ሀገራት መካከል የሚካሄደው ሀገር አቋራጭ ጦርነት በይፋ ከተ ጀመረም ወደ ስድስተኛ ቀኑ ዘልቋል። እስራኤል በመላው ዓለም የሚገኙ ኤምባሲዎቿን በመዝጋት እያደረገችው ያለ ጦርነትም ነው። በመካከለኛው ምስራቅ ዋነኛ የአሜሪካ ወዳጅና ጠንካራ ጦር ሰራዊት ያላት እስራኤል ካሳለፍነው ዓርብ አንስቶ እየፈጸመች ባለችው ጥቃት በኢራን ተቋማትና ወታደራዊ ኃይል ላይ ከባድ ጉዳት እያደረሰች ነው። ይህን የሁለቱን ሀገራት ጦርነት አስመልክቶም በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ለጋዜጠኞች ማብራሪያ ሰጥቷል። በማብራሪያቸውም ለዘመ ምእመናት ኢራን በዘመናዊ ጦር መሳሪያ ራሷን ስታደራጅ የቆየችው እስራኤልን የማጥፋት እቅዷን ለማሳካት በመሆኑም፣ በዚህ ጦርነት ግባችን የሆኑት ሁለት ጉዳዮችን ለማሳካት እየሰራን ነው። እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል። እስራኤል በምንም ዓይነት ሁኔታ ህልውኗን ለመፈታትን የሚመጡ ሀገራትን ቀድማ በመገኘት ህዝቧን እና ቀጣይነቷን ለማረጋገጥ እርምጃ መውሰዷን አጠናክራ እንደምትቀጥልም አምባሳደሩ ጨምረው ተናግሯል። እኒህ አምባሳደር ከጥቂት ሳምንታት በፊት በዛው በአዲስ አበባም በአፍሪካ ህብረት ዋና መስሪያ ቤት አባል ሀገራቱ ከእስራኤል ጋር በዓመታዊ ስብሰባ ላይ እንዲሳተፉ ፈቃደኛ ሳይሆኑ በመቅረታቸው መባረራቸው የሚዘነጋ አይሆንም። ይህ በእንዲህ እንዳለም አሜሪካ በእስራኤሉ የኢራን ዘመቻ ላይ እየተሳተፈች መሆኑን ፕሬዚደንት ዶናልድ ትራምፕ አመኑ። ፕሬዚደንቱ የቴሄራንን ሰማይ ተቆጣጥረነዋል ብሏል። የአሜሪካው ፕሬዚደንት አያቶላህ ሀሚኒ በቅርብ ጊዜ መግደል እቅድ እንደሌላቸውም አሳውቋል። በሌላ በኩል ኢራን የቴላቪቭና የሀይፋ ነዋሪዎች ከተማዎችን ለቀው እንዲወጡ አስጠንቅቃለች። የአያቶላህን መገደል በማስመልከት የእስራኤሉ ጠቅላይ ሚኒስትር አስቀድመው በሰጡት አስተያየት ለዘመቻው የሚያስፈልግ ነገር ሁሉ ይደረጋል ብለው ነበር። አሜሪካ በጸረ ኢራን ዘመቻው ላይ የተሳተፈች መሆን አለመሆኗን በማስመልከት የተለያዩ አስተያየቶች ሲሰጡ ቢከርሙም ፕሬዚደንት ዶናልድ ትራምፕ ግን የኢራንን ሰማይ ተቆጣጥረነዋል በማለት ተሳትፏቸውን ገልጿል። አሁን በኢራን የአየር ክልል ላይ ሙሉ ቁጥጥራለን ያሉት ትራምፕ ኢራን ጥሩ የአየር ክልሏን መከታተያና ሌሎች የመከላከያ መሳሪያዎችን እንደዚሁም ብዙ ነገር ነበራት፣ ነገር ግን አሜሪካ ከሰራችው ከጸነሰችውና ካመረተችው ጋር አይወዳደርም። ማንም ከአሜሪካ የበለጠ አድርጎ መስራት አይችልም ብለዋል። ከአረቡ ጥቃት አንስቶ አሜሪካ እስራኤልን እየደገፈች እንዳልሆነና ቴል አቪቭ በቴህራን ላይ የከፈተችው የተናጠል እርምጃ እንደሆነ ሲገልጹ የነበሩት የዋሽንግተን ሰዎች አሁን ተሳትፏቸውን በፕሬዝደንታቸው በኩል አምነዋል። ዶናልድ ትረምፕ መንፈሳዊውን የበላይ መሪ አያቶላ ሆሜኒን ጠቅላይ መሪ ተብዬው በማለት ያጣጣሉ ሲሆን የት እንደተደበቀ በሚገባ እናውቃለን። እሱ ቀላል ሌላማ ነው። አሁን በተደበቀበት ቦታ መሆኑ ለራሱ ጥሩ ነው፣ እኛም ቢያንስ ለጊዜው አንገድለውም ብለዋል። ነገር ግን ሚሳኤሎች በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ትዕግስታችን እያለቀ ነው። በጉዳዩ ላይ ትኩረት ስለሰጣችሁ እናመሰግናለን ሲሉ የጨመሩት ፕሬዚደንት ትራምፕ በቀደመው የስልጣናቸው ዘመን ከቴልአቪቭ ወደ ኢየሩሳሌም ያዛወሩት የአሜሪካ ኤምባሲም በሰሞነኛው የኢራን ጥቃት መመታቱንም አክሏል። ትራምፕ በተከታታይ በማህበራዊ ሚዲያቸው ላይ ባጋሩት በዚህ ጽሁፍ ላይ ያለማንም ማወላወል እጅ መስጠት አለበት ብሏል። ምክትላቸው ጄዲቫንስ በበኩላቸው ዶና ዶናልድ ትራምፕ የኢራን የኒውክሊየር መርሃ ግብርን ለማስቆም ተጨማሪ እርምጃ እንዲወሰድ ትዕዛዝ ሊሰጡ ይችላሉ ሲሉ ገልጿል። በሌላ በኩል ኢራን የቴላቪቭ እና ሀይፋ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይሎች ኃላፊም ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይም የቴላቪቭና የሀይፋ ነዋሪዎች ሕይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት ይገባቸዋል ብለዋል። እስራኤል የቴህራንን ሕዝብ ለቀሁጣም የሚል ትዕዛዝ ካስተላለፈች ከአንድ ቀን በኋላ የተሰማው የሜጀር ጀነራል አብዱራሂምን ሙሳቢ ማስጠንቀቂያም እስካሁን የተካሄዱት ዘመቻዎች የመከላከል ና ማስጠንቀቂያ ናቸው፣ የኢራን የቅጣት ዘመቻ በቅርቡ ይካሄዳል ብሏል። በኢትዮጵያ ለመርማሪዎች ሰዎችን የማሰቃየት ማሰቃየት ስልጣን በተሰጠበት ቀን በኬንያ ደግሞ በመርማሪዎች እጅ እያለ ህይወቱን ባጣ አንድ ዜጋ ምክንያት የፖሊስ አዛዡ ኃላፊነታቸውን መልቀቃቸው ተዘግቧል። መግደልን በአስቸኳይ ጊዜ አዋጅ እያጸደቀም በሀገሪቱ ጦርነትን እያካሄደ የሚገኘው የብልጽግናው መንግስት የሚጠረጥራቸውን እንዲያሰቃይ የሚፈቅድለትን አዋጅ አወጣ፣ ሲሆን ኢትዮጵያ አጠገብ ባለችው ኬንያ ደግሞም የፖሊስ ኃላፊዋ በመስሪያ ቤታቸው ውስጥ በሞተ አንድ ተጠርጣሪ ምክንያት ስራቸውን በገዛ ማቃዳቸው ለቀዋል ተብሏል። ቢቢሲ እንዳስነበበው ከሆነ የኬንያ ፖሊስ ምክትል አዛዥ ላጋት በፖሊስ ቁጥጥር ስር እያለ ህይወቱን ባለፈው ጦማሪ አልበርት ኦጆዋንግ ሞት ምርመራ እየተደረገ ባለበት ወቅት ስራቸውን ለቀዋል። ፖሊስ በመጀመሪያ ጦማሪው ህይወቱ ያለፈው በራሱ ላይ ባደረሰው ጉዳት መሆኑን ቢያሳውቅም የአስከሬን ምርመራ ውጤቱ ግን በደረሰበት ጥቃት እንደሞተ ካረጋገጠ በኋላ መግለጫውን ለማስተካከል ተገዷል። የፖሊስ አዛዡ ምንም አይነት ጥፋት እንዳልፈጸሙ ቢገልጹም እንደ መከተል የፖሊስ አዛዡ ኃላፊነታቸው በጥሩና መልካም እሳቤ ስራቸውን ለመልቀቅ መወሰናቸውን በሰጡት መግለጫ ተናግሯል። በአሳዛኙ ክስተት ምርመራ እንደሚጠበቅብኝ ድጋፉን ለመስጠት ስልም ይህንን ውሳኔ ወስኛለሁ ብለዋል። አዛዡ አክሎም የሟች ቤተሰቦች ለደረሰባቸው ጉዳት ጥልቅ ሐዘኔን እገልጻለሁ ሲሉ ገልጿል። ጦማሪ አልበርት ኦጆዋንግ ከአስር ቀናት በፊት በሆማ ቤ ከተማ አቅራቢያ በቁጥጥር ስር ይውላል። ከዛ በኋላም ወደ ናይሮቢ ወደሚገኘ ፖሊስ ጣቢያ ተወስዶ ከታሰረ ከጥቂት ቀናት በኋላ ህይወቱ አልፏል ሲል ዘገባው አትቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቀን ችር